ስትልን ውዴ የዘመንና ቴክኖሎጂ ፕሮግራም ተመልካቾቻችን፣ የተዝናናችሁ ቁም ነገር የምታገኙበት ዘመንና ቴክኖሎጂ ሳምንታዊ ፕሮግራም ተጀምሯል። አብራችን ቆዩ። ኢትዮ ቴሌኮም አንድ መቶ ሰላሳኛ ዓመት ክብረ በዓሉን ምክንያት በማድረግ በሚያዘጋጀው ኢትዮ 130 ሜጋ ፕሮሞና ኢትዮ 130 ላኪ ላኪስሎት የሽልማት መርሃ ግብር ልዩ ልዩ ሽልማቶችን እያበረከተ መሆኑ የሚታወቅ ነው። ከዚሁ ጋር በተያያዘ ኩባንያው በአሳለፍነው ሳምንት ሁለት ዘመናዊ ኤሌክትሪክ መኪኖችን ለእድለኞች በሽልማት እያበረከተ ሲሆን በተጨማሪም ሁለት ኤሌክትሪክ መኪኖችና አምስት ባለሶስት እግር ተሽከርካሪዎችን እጣውጥቷል የዛሬው ዘመንና ቴክኖሎጂ ፕሮግራማችን በዚህ ጉዳይ ላይ ትኩረቱን የሚያደርግ ይሆናል። ኢትዮ ቴሌኮም ሁሌም ለቃሉ ታምኖ ሽልማትን ሳያዛንፍ በሰዓቱ አውጥቶ ያዳርሳል፣ ይሸልማል። ብዙዎች ጋር እጣ ደርሷችኋል ብለን ስንደውል አዋት ቀልድ ያላችሁ ብዙዎች ነበራችሁ። ቀልድ አይደለም እውነት ነው። ዛሬ እንሸልማለን። ቀጣይ ሽልማቶችንም ደግሞ ዛሬ እጣ የማውጣት ስነስርዓት እናካሄዳለን። መቶ ሰላሳ ዓመት ኢትዮጵያ እናከለግለው። አሁን ደግሞ ሻገር እያለ ወደ መቶ ሰላሳ አንድ እየሄደ ነው። ኢትዮ ቴሌኮም እንሆ ኢትዮጵያውያንን አፍሪካውያንንም ጭምር ከማገልገል አልፎ ዛሬ ደግሞ ይሄን ያህል ዓመት ያገለገለበትን እናንተም አብራችሁን ታከብሩ ዘንድ ይሄንን ልዩ ስጦታና ሽልማት ጨዋታ ውድድር ይዞ መጣ። ተሳተፋችሁ እድለኛ ሆናችሁ አብሮነታችሁ ከዚህም በላይ እንዲልቅ የአክብሮት ግብዣችን ነው። የደረሰኝ ቢዋይዲ ኢቱ መኪና ነው። ኢትዮ ቴሌኮም የ130ኛ ዓመት ፕሮግራሙን ምክንያት በማድረግ እንደ አውሮፓውያን አቆጣጠር ከሴፕቴምበር 22 ጀምሮ የተለያዩ ሽልማቶችን በማዘጋጀት ላለፉት 35 ሳምንታት የተለያዩ ሽልማቶችን ሲሸልም ነበር። ስማርትፎን፣ በቴሌብራችን ደግሞ ኢመኒ፣ እንዲሁም ደግሞ የተለያዩ ጥቅሎችን እና እንደዚህ ከጀርባ እንደምታዩት ሶፋር ሁለት መኪና አስረክበናል። ዛሬ ደግሞ እንዳያችሁት ሁለት አስረክበናል በቀጣይ ደግሞ ልናስረክብ ሁለት አውጥተናል። ሁለት ደግሞ ትልልቅ እንትኖች ይቀሩናል ማለት ነው። በ130 ላይ ተጫዋቼ የዛ አሸናፉ ሆኜ ነው የመጣሁት፣ እሱን ለመውሰድ ነው። የባጃጅ ተሸላሚ ሆኝ ያለው እሱን ለመውሰድ ነው የመጣሁት። እስካሁን እንግዲህ ወደ 75 ሚሊዮን ብር ዋጋ ያለው ሽልማት ለደንበኞቻችን አስረክበናል። ይህንን በቁጥር ስናየው ወደ 201 የሚሆን ስማርትፎን፣ 5ጂ የሚያስጠቅም ስማርትፎን ለደንበኞቻችን አድርሰናል። አራት ባጃጅ ሸልመናል። ከዛሬው ጋር ደግሞ ሲደመር ወደ ስምንት ባጃጅ ማለት ነው በደንበኛ አስረክበናል። እንዲሁም ደግሞ ቀደም ሲል ሁለት ኢቪ መኪና አስረክበናል። ዛሬም ሁለት በአጠቃላይ አራት አስረክበናል ማለት ነው። ከአንድ ነጥብ ሁለት ሚሊዮን በላይ ለሚሆኑ ደንበኞች ደግሞ የጥቅል የሞባይል ዳታ ጥቅል እንደዚሁም አስረክበናል ማለት ነው። እንዲሁም ኢመኒ ከ16 ነጥብ ሁለት ሚሊዮን ብር በላይ ዋጋ ያለው ኢመኔ ለ595 ደንበኞች አስረክበናል ማለት ነው። ለነዳጅ ብዬ ነው ያወጣሁት። ነዳጅ ለመግዳት የሆነ ያኔ ነዳጅ በቴሌብርንም ተብሎ ነው በዛን ሰዓት ያወጣሁት። ቴሌ ብርም ወደ ብዙ ዓመት ሆኖኛል። አምስት ዓመት ምናምን ይሆነኛል ይህን ቴሌብር ብር ስጠቀም እና ኢትዮ ቴሌኮም ደንበኛ ነኝ ቴሌ ብርም ያው በጣም ስራቸው ደስ ይላል። ፍጥነቱ ራሱ ለመላክ ለሰው ለምን ለማለት ብዙ በቃ እስከ ብድር ያበድራል። አላስታውስም ከመቼ ጀምሮ እንደተጫወትኩ አላስታውስም። ግን እንደ መደበሪያ ነበር የምትጫወተው እንጂ ትኬት የበዝቶ አሸንፌ አስቤ አይደለም የተጫወትኩት አጋጣሚ ሆኖ ምክንያቱም እኔ የማውቃቸው ሰዎች ከዘመዶቼም ደርሶት የሚያቅሱ ለምጣ ስለዚህ ደርሰኛል ብዬ አስቤ ያው መጀመሪያ ባለቤት የነበረ የምትጫወተው እሷ ሳየችኝ ና እኔም ብዙም የስራ ላይ ጊዜ ስላልነበረኝ እሷ ካሳየችኝ በኋላ ከእሷ ጋር መጫወት ጀመርኩ። ኦልሞስት ወደ ረዥም ጊዜ ሆኖኛል ከጀመረ ጀምሮ ነው አክቹዋሊ መጠቀም የጀመርኩትና ከዛ ጊዜ ጀምሮ እየተጫወቱ እንትናል። ካሁንም ሌሎችንም ሰዎች እንዲሁም እንዲጫወቱ እያሳየዋቸው ነበር። ተወዳዳሪዎች እንግዲህ ቅድም በፕሬዘንቴሽን እንደተገለጸው በቴሌብር ሱፐር አፕ የተለያዩ ግብይቶችን በመፈጸም ቴሌብር ላይ ፓኬጅ በመግዛት ኤር ታይም በመግዛት ገንዘብ በበላላክ ሊሆን ይችላል። በዛ ላይ የሚያገኙት ትኬት አለ። ያ ትኬት ተጠራቅሞ ለተለያየ እድል ኢሊጂብል ያደርጋቸዋል ማለት ነው። እንዲሁም ደግሞ ወደ መቶ ሰላሳ ላይ አንድ ቁጥርን ወይም ደግሞ ሁለት ቁጥርን በመላክ ወይም ደግሞ ስታር 130 መንሰላል ላይ በመደወል በመመዝገብ የትልልቅ ሽልማቶች የፕሪሚየም ሽልማቶችን እጩ መሆን ይችላሉ ማለት ነው። 131 ላኪ ችሎት ላይ በዩኤስኤስዲ ማለት ነው በመደወል የቀን የወራዊ እንዲሁም ደግሞ ዊክሊ አገልግሎትን በመመዝገብ ለተለያዩ ሽልማቶች ቅድም ላያችሁት እጩ መሆን ይችላል ማለት ነው። ደወለልኝ እንደሆንም የማሾፍ ነገር ነበረኝ። ምክንያቱም የሚያጭበረብሩ ሰዎች ሊያጭበረብሩኝ ነው የመሰለኝ። እና ቀጥለሽ አራት ድጅት ተጫኝ እና አራት ድጅት ንኪን ብሎ ብሬን እንደሚወስዱብኝ ነው ፊል ያደረኩት። እና በጣም አታሾፍብኝ፣ ምናምን ብዬ ደጋግሜ እንትን ብያለሁ። በኋላ ነው መተሽ፣ ማረጋገጥ ትችያለሽ ሲሉኝ ራሴን እንትን ያልኩት። በኋላ ላይ ኔክስት ዴይ መጥቼ ቴሌን እስካናገር ድረስ አለመቁም ነበር። የሆነ ሰው ጋር ብር ነበረኝና እሱን ልቀበል ሴር ነው ልክ እዛ ጋር ብሎ ተደወለልኝ። ሲደወለልኝ ከኢትዮ ቴሌኮም ነው እና መቶ ሰላሳ እንትን ላይ ትጫወት ነበረ ሲለኝ አዎ እጫወት ነበረ እና ምንድን ነው የምትሰራው? ባጃጅ አለ ከባጃጅ ወደ መኪና ሆኖልሃል ምናምን ሲለኝ በቃ መጀመሪያ የደወለልኝ እዚህ ፕሮሞውን ሲከታተል የነበረ ሽልማቱን ሲከታተል የነበረ ሰው ነው የደወለልኝ እና አይ በቃ ይሄ ነገር የሆነ ውሸት ነገር ነው ብዬ የሱን ስልክ ከዘጋው በኋላ ነው በመቶ ሰላሳ ወዲያው ሲደወል ነው። አይ መቶ ሰላሳ ከሆነ ከኢትዮ ቴሌኮም ነው ብዬ እንትን አልኩ። ደግሞ ደግሞ ሁለተኛ ሲደወልልኝ እርግጠኛ ሆንኩኝ። የባጃጅ አሸናፊ ይሆናል። ወላይ በል ያ ቀልድ ነው ደንበኞቻችን እንግዲህ ያው ይሄ እንደምታውቁት መጀመሪያ ላይ ይሄ ፕሮግራም ለስድስት ወር ነበረ። ስድስት ወሩ እያለቀ በሄደ ቁጥር ግን ደንበኞቻችን አንዳንድ ደንበኞች በጣም ኢንጌጅ አድርገው የተጫወቱ ስለሆነ ጥያቄ ስለቀረበ ያው ለሶስት ወር አራዝመናል ማለት ነው። ሶፋር እንግዲህ ያው ሁሉም መሸለም ይፈልጋል። ሁሉም ባለእድል መሆን ይፈልጋል። ባለእድለኞችን እንግዲህ ያው ፓብሊካሊ እንደዚህ እየገለጽን ነው እንዳያችሁት ነው። ደስታቸውን እየገለጹ ነው። ሶፋር ባለው በጣም ደስተኞች ናቸው። ምክንያቱም ጨዋታውም ቀላል ነው፣ ግልጽ ነው። ስለዚህ ደስተኞች ናቸው ብለን እናምናለን። ሞቻ በጣም ደስ ያለኝ የቴሌኮሙን አመሰግናለሁ። ጨዋታውም ደስ ይላል እና እንደ እኔ ተጫወቱ ተሻለሙ ነው ምለው። አመሰግናለሁ። ዓለማችን ይሄ ነው። አካታች የሆነ የዲጂታል አገልግሎት በመላው ሀገራችን ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ከዲጂታል ኢኮኖሚ እንፈልጋለን። ቴሌብርንም ላይ ሌሎችም አገልግሎቶቻችን ላይ የዲጂታል አገልግሎት ላይ ስገቡ የኢትዮ ቴሌኮም ብቻ አገልግሎት አይደለም የምታገኙት በርካታ ሌሎች የሌሎች ተቋማት የግል መንግስታዊ ያልሆኑ የመንግስት ተቋማትንም አገልግሎት ጭምር በቀላሉ የምታገኙበት ነው። እሱን ለማድረግ ግን አብረን ለዛ ነው አብሮነታችሁ አይለየን የምንለው። በመቶ ሰላሳ በመቶ ሰላሳ አንድ ሜጋ ፕሮሞ እየሰራን ያለ ነው። በጋራ የዲጂታል የኑሮ ዘይቤን እየገነባን እንደዚሁም እያዳበርነን ያለን ህልማችን ይሄ ነው፣ አካታች የሆነ የዲጂታል አገልግሎት በመላው ሀገራችን ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ከዲጂታል ኢኮኖሚ እንፈልጋለን። አንዳንዴ በተለያዩ አጋጣሚዎች የሞላ ነው አየር ሰዓት ወይም ጥቅል ሊያልቅብንና ራሳችንን አየር ሰዓት ወይም ጥቅል መሙላት የማንችልበት ሁኔታ ውስጥ ልናገኘው እንችላለን። ይህ ሁኔታ ታዲያ ግንኙነታችን እንዲቋረጥ ብቻ ሳይሆን በሕይወታችን እጅግ ወሳኝ የሆኑ ጉዳዮችን እንዳናሳካ እንቅፋት ሊሆንብን ይችላል። የኢትዮ ቴሌኮም የአየር ሰዓትና የጥቅል ክሬዲት አገልግሎት ደንበኞች መሰል ሁኔታዎች ሲያጋጥሟቸው የአየር ሰዓትና ጥቅሎችን በክሬዲት እንዲጠቀሙ ያስችላል። ዝርዝሩን ከተከታዩ ዝግጅት እንከታተል። ክሬዲት አገልግሎት ማለት ምን ማለት ነው? የክሬዲት አገልግሎት ማለት የብድር አገልግሎት ማለት ነው። ኢትዮ ቴሌኮም ለቅድመ ክፍያ ደንበኞቻችን በክሬዲት ወይም ደግሞ በብድር መልኩ የሚሰጥ አገልግሎት ወይም ደግሞ ሰርቪስ ነው። እንደሚታወቀው ኢትዮ ቴሌኮም ደንበኛ ተኮር ተቋም ወይም ደግሞ ካምፓኒ ነው። ይህንንም አገልግሎት ማቅረብ የፈለገው የከስተመሮቻችን ፍላጎት ብዙ ነው። ተቋሙ ደግሞ የከስተመር የማስቀደምና ከስተመሩ የሚፈልገው ሰርቪሶችና ፕሮዳክቶችን ወደ ገባ ያወጣል። ከዚህም ተነስቶ ኢትዮ ቴሌኮም ይህንን ብድር ለከስተመር እንደ መፍትሄ ነው ያቀረበ። መፍትሄ ስንል ምን ማለት ነው? ደንበኞቻችን ብዙ ጊዜ ባላንስ ላይኖራቸው ይችላል። በተለያየ ምክንያቶች ሊሆኑ ይችላሉ። ብር የሌላቸው ከስተመሮች ለጊዜው ማለት ነው። በዚህ ብድር ብድሩን ወዝዶ እንዲጠቀሙ ማድረግ የሚችል ስለሆነ መብቴ ወይም ደግሞ ለከስተመራችን ወይም ደግሞ ደንበኛችን እፎይታ ነው ማለት ነው። ብዙ ችግሮችን ሊቀርፍ ይችላል። ለምሳሌ ማታ ላይ ሊሆን ይችላል ወይም ደግሞ ብር የሌላቸው ለጊዜ የሌላቸው ከስተመሮች ሊሆኑ ትችላሉ። ይህንን ሰርቪስ ግን ምንም ብር የሌለ ከስተመሪም ለጊዜው ብድሩን ወስዶ በቀላሉ መጠቀም ስለሚችል ብር አለመኖራቸው ከመደወል ወይም ደግሞ ኢንተርኔት ከመጠቀም ሊገድብ አይችልም ማለት ነው። የቅድመ ክፍያ ወይም ፕሪፔድ ደንበኞች መስፈርቶቹን በማለፍ መጠቀም የሚችሉ አገልግሎት ነው። የተወሰነ መስፈርቶች ቀለል ያሉ መስፈርቶች አሉ። አንደኛ ደንበኛችን የሚሰራ ቁጥር ወይም ደግሞ ነምበር ማኖር ወይም ደግሞ ሊይዙ ይገባል። ሁለተኛ ያልተከለከሉ ሰርቪሶች ወይም ደግሞ ነንበሮች ነው። ይህን ስንል ሰስፔንድ ያልሆነ ባር ያልሆነ ቁጥር መሆን አለበት። ሌላኛ መስፈርት ለሶስት ወር ቢያንስ ለሶስት ወር የኢትዮ ቴሌኮም ኔትወርክ ላይ የቆየ ደንበኛ መሆን አለበት። እነዚህን የሚያሟሉ ከስተመሮች በቀላሉ ብድሩን ማግኘት ይችላሉ ማለት ነው። ደንበኞቻችን ኤን ወይም ደግሞ ሲን ወይም ደግሞ ኤል ሌተሮችን በመላክ በቀላሉ ስመለስላቸው እዛ ላይ ዲፔንድ ነው። እሱን በመከተል የሚፈልጉትን አማውንት ወይም ደግሞ መጠን መውሰድ የሚችሉበት መንገድ ነው ማለት ነው። ሁለተኛ መንገድ ኮከብ ስምንት አስር ማስላለ አድርጎ በመደወል የሚመጣው መኑ አለ። በዛ መኑ ውስጥ ገብቶ በቀላሉ የሚወስዱበት መንገድ ወይም ደግሞ አማራጭ ነው ማለት ነው። ሰላም እንዴት ናችሁ? ይሁም ምስገድ ማባላለው በዛሬ ፕሮግራማችን ላይ የምንመለከተው ቲክቶክን ነው። ቲክቶክ ላይ አንዳንዳችሁ ኮንቴንት ክሬተር መሆን የምትፈልገው አሉ፣ እንደ ኢንፍሉዌንሰር ለምትሰሩ ሊኖሩ ይችላል። ወይም ቢዝነስ አላችሁ እና ቢዝነሳችሁን እዛ ሶሻል ሚዲያ ላይ አድጎላችሁ ቢዝነሳችሁ እንዲያደግ የምትፈልጉ ልትኖሩ ይችላላችሁ። አሁን እዚህ ፕሮግራማችን ላይ ሶስት ቆንጆ የሆኑ ቲፕስ እና ትሪክስ እዛ ቲክቶክ ፕላትፎርም ላይ እንዴት የእናንተ ቪዲዮች ቱር እንዲሰሩ እዚህ ፕሮግራማችን ላይ እናያለን። እነዚህ ቲፕስን ትሪክስ በሶስት ከፋፍያቸዋለ። የመጀመሪያው ቲፕስን ትሪክስ የሚመለከተው የቲክቶክ አልጎሪዘም የእናንተን ቪዲዮ ለማን ነው ሚያሳየው ነው። ዋናው የቲክቶክ ዓላማ ቢዝነስ ካላችሁ ወይ ቭሎገሮች ከሆናችሁ ወይም የተለያየ ኮንቴንት መልቀቅ የምትፈልጉ ከሆነ የእናንተ ቪዲዮ ትክክለኛው የራሳችሁ ኦዲየንስ ጋር እንዲሄድ ነው ቲክቶክ የሚፈልገው። ይህንንም ለማድረግ አልጎሪትሙ ያዘጋጀው ስቴፕሶች አሉት፣ ግን አንዳንድ አሉ። ለምሳሌ አሁን ቢዝነስ ወይም ያው ኮንተንት ክሬተር ከሆናችሁና ለአዳዲስ ኦዲየንስ የእናንተ ቪዲዮ እንዲታይ ከፈለጋችሁ ቲክቶክ ሴቲንጋችሁ ላይ ገብታችሁ የምታስተካክሉት አለ። የቲክቶክ አካውንታችሁ ውስጥ እንደገባችሁ ሴቲንግ ውስጥ ትገባላችሁ። እዛ ስር ፕራይቨሲ የሚል ሴቲንግ አለ። እዛ ውስጥ ትገባላችሁ። ከዛ ሰጀስት ዮር አካውንት ቱ አደርስ የሚል ሴቲንግ አለ። እሱ ውስጥ ስትገቡ ለኮንታክታችሁ፣ ለፌስቡክ፣ ለተለያዩ አሉ። እነሱ እንደለ ማጥፋት አለባችሁ። ይሄ ለምንድን ነው ብላችሁ ልትጠይቁ ትችላላችሁ። ዋናው የእናንተ ዓላማ ጓደኞቻችሁ፣ ዘመዶቻችሁ የእናንተ እንዲያይ አይደላ። ዋና ዓላማው አልጎሪዝሙ የእናንተን ቪዲዮ ለአዲስ ሰዎች ፑሽ እንዲያደርግላችሁ ስለሆነ እነዚህን ሴቲንጎች በማጥፋት አሁን ቲክቶክ አልጎሪዝሙ ለጓደኞቻችሁ ኮንታክት ላይ ፌስቡክ ሳይሆን ወደ አዳዲስ ኦዲየንስ ፑሽ ያደርግላቸዋል። የሁለተኛው ሬኮሜንዴሽን ቲክቶክ ስቱዲዮ አፕሊኬሽኑ ነው። ቲክቶክ በጣም እያደገ ሲመጣ ያዩት ነገር አናሊቲክሶች፣ ዴታዎች፣ የእናንተ ፕላትፎርም ያሳደገው እንዳለ የራሱ አፕሊኬሽን ያስፈልጋል። እና የበለጠ መረጃ ቪዲዮች ፖስት ካደረጋችሁ በኋላ ማን እያየ ነው፣ ሴት ወንድ፣ በምን እድሜ፣ የት ሀገር፣ የት ከተማ፣ እነዚህ ኢንፎርሜሽን በፊት ይቀመጡ ነበረ እዛ ቲክቶክ አፕሊኬሽን። ግን አሁን የበለጠ ሰፋ ባለበት መረጃ የምትቀበሉት ቲክቶክ ስቱዲዮ አፕሊኬሽኑ ላይ ነው። እሱም ጉግል ፕሌስቶር ወይም አፕስቶር ላይ ካወረዳችሁት በኋላ ቪዲዮችን ፖስት ካደረጋችሁ በኋላ ተጨማሪ ኢንፎርሜሽን እዛ ላይ ማየት ትችላላችሁ። ከዛም አልፎ መቼ ነው ፖስት ማድረግ ያለብኝ? ፎሎወሮቼ ቲክቶክ አፕሊኬሽኑ ላይ መቼ መቼ ነው በጣም አክቲቭ የሚሆኑት? እነዚህ ው አፕሊኬሽኑ በጣም የሚጠቅመው እነሱንም ለማወቅ ስለሆነ መቼ ፖስት ማድረግ እንዳለባችሁ ታውቃላችሁ። ኦዲየንሶቻችሁ ማንም እንደሆነ ታውቃላችሁ? በዛም መልክ ደግሞ ምን አይነት ኮንቴንቶች ከዚህ በኋላ ፖስት ማድረግ ያለብኝን ታውቃላችሁ። የመጨረሻው ሬኮሜንድ የማደርገው ቲክቶክ ፕላትፎርም ብቻ ሳይሆን ሌሎች ሶሻል ሚዲያ ፕላትፎርሞች፣ ሁሉም የሚፈልገው ኮንሲስተንሲ ነው። ሶሻል ሚዲያ ፕላትፎርም ስትከፍቱ ለቢዝነስ ሆነ ወይም ለግላችሁ አንድ እነዚህ ሶሻል ሚዲያ ፕላትፎርሞች ማወቅ የሚፈልገው በጣም ኮንሲስተንት እንደሆናችሁ ሁሌ አፕሊኬሽኑን እየተጠቀማችሁ ነው ወይ? ስለዚህ ሁሌ በተቻለ መጠን ይህንን እጀምራለሁ ስትሉ የምታዘጋጁት ቪዲዮ በተቻለ መጠን ቢያንስ በቀን አንዴ መፖሰት አለባችሁ። ከተፖሰተን በኋላ ኮሜንታችሁ ላይ ገብታችሁ ኮሜንትም መመለስ አለባችሁ። ኮሜንትም ስትመልሱ አንድ ቃል ሁለት ቃል ሳይሆን በሚኒመም አምስት ቃል ሙሉ ሴንቴንስ ማድረግ አለባችሁ። እሱንም ይከታተሉታል። ምክንያቱም ኢንጌጅመንት በኢሞጂ በላይክ ማለፍ ስለሚችል ሙሉ ሴንቴንስ ሲያደርግ ቲክቶክ አልጎሪዝሙ ሲያየው ሙሉ ኮንቨርሴሽን ከኦዲየንሶቻቸው ጋር እያወሩ ነው ይላል። እነዚህ ሁላ ነው ሶስት ስቴፕሶቹን። ከዛም አልፎን ሌሎቹም አሉ ሌላ ፕሮግራማችን ላይ እናያቸዋለን። ሶሻል ሚዲያ ፕላትፎርሞች እንደ ቲክቶክ እንዴት ጥሩ ወይም እንዴት ሶሻል ሚዲያውን ማሳደግ የሚችሉበት ነው። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብ ነው። የዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳይ ሰዓት አዳዲስ ርዕሰ ጉዳዮችን ይዘን እንጠብቃችኋለን። እስከዚያው ድረስ መልካም ሳምንት ይሆንላችሁ።